ምታውቀው ነገር ካለ እባክህ ንገርን። እኔና ኪራ በአጋጣሚ የተገናኘ ነው። እንዴት? እባክህ ልገጨው ነበር፣ ያው ባለፈው እንደነገርኳችሁ ማለት ነው። እንዴት? እሱ ራሱን ሊያጠፋ ምላጭ ይዞ እየሄደ ነበር። እኔ ደግሞ አረፋፍጄ የምግብ ስለምበላ ቡና ልጠጣ እየሄድኩ ነበር። ገባብኝ። በዚህ አጋጣሚ ተገናኘን። በፍጹምን

ስትገቡ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። ቤተሰቦቼ ላይክና ሼር ሰብስክራይብ አድርጉ። በቀነት በመልካምነት ናሆሜ፣ እንደምታዩት ጓደኛውን ከመቼ ጀምሮ ነው አንተ ለኪሩቤል ቅርብ የሆንካው ጓደኛ የሆንከው ከመቼ ጀምሮ ነው እያለ አስጨምቆ ይዞታል ማለት ነው። ጓደኛው ደግሞ ሰዎች ታክሲ ሹፌሩ ደግሞ እኔ ነኝ፣ ህይወቱን ያተረፍኩለት እኔ ነኝ፣ እንደዚህ ያደረኩት ብዬ መመዛደቅ አልችልም። ግን እናንተ ጓደኞች ናችሁ፣ ቤተሰቦቹ ናችሁ። ስለዚህ ልጁን ትሪት አድርጉት፣ ልጁን ተቆጣጠሩት ምናምን እያለ ምክር ሰጥቷቸዋል ማለት ነው። ጽናት ጽናት ኪራ ጽናት እና ምሩ እና ሆሜ የሆነው ጠርተዋል ናገረሁት መልስ ሰጥቷቸዋል ማለት ነው። ናሆሜ ግን በጣም እንደተናደደበትም፣ ምክንያቱም ሊያምነው አልቻለም። ያው እስከ መጨረሻ ግን ውጭ ወጥቶ ምናምን እውነታውን በደንብ ሲያስረዳው በደንብ ሲያስረዳው ናሆሜም ተረድቶ ስምምነት ፈጥረዋል ማለት ነው። ኪራ ደግሞ እንደምታዩት እዚህ ከወንድሙ ጋር ከወንድሙ ጋር እንደምታዩት ያው ሰላም ፈጥረዋል እና ለምንድን ነው ጽናትን የምታሰቃያት ለምንድን ነው ጽናትን የምታሰጋየት? እያሉ እያለ እየተቆጣው እየሰደበው ነበረው ማለት ነው። ኪራም ተጸጽቶ ጽናትን ይቅር በይኝ ብሎታል ማለት ነው። ይቅር በይኝ ይቅርትኝ ያለሽ ምለምሳ ከንተን ይቅር ከማለቶች ኪራይ ምንም አማራጭ የለኝም እኮ ምክንያቱም አለሜ ነህ ህይወቴ ነህ ብለዋለች እና ሰላም ፍቅር አውርደዋል ማለት ነው። ኪራም የመሞት ሀሳቡን ትቶ ወደ ራሱ ተመልሷል። የመሞት ሀሳቡን ትቶ ወደ ራሱ ተመልሶ ፅናትን ይቅርታ ጠይቆ አሁን ሰላም ፈጥሯል። መጠጣት መስከር ማቆሙን ይቅር በይኝ እስከ እስከዛሬ ላደረስኩት ብሎች ላደረኩት ነገር በሙሉ ይቅር በይኝ ብሎ ይቅርታ ይቅርታውን ተቀብላ ፍቅር ፈጥረዋል፣ ሰላም ፈጥረዋል ማለት ነው። በጣም ደስ ብሎናል፣ እጅግ በጣም ደስ ብሎናል። ያው እንትናም ወንድሙም እጅግ በጣም ነበረ። ክብሮም የተቆጣው ለምንድን ነው እንደምታደርገው? ለምንድን ነው እንደዚህ የምታደርገው? እስኪ አታሳዝነህም ወይ? ምናምን ብሎ ተቆጥቶት መክሮት ሰድቦት ምናምን ነበረ እሱም እሱን ተገንዝቦ ወደ ራሱ ተመልሷል ያው አንዳንዴ ሀዘን መጥፎ ነው ሀዘን ሲገባባችሁም እንደምታደርጉ ምናምን አጣቁትም እና በእናቱ ሀዘን ምክንያት እሱ በጣም አዝኖ ነበረ ያው ለምን ደበቃችሁኝ ነው ለምን ደበቃችሁኝ አንዳንዴ እኮ ለምትወዱት ሰው እንደሚጎዳ እያወቃችሁ የምትደብቁትም አለ የምታወጡትም አለ። እና እነሱ ያናስበው ነው ስለሚወዱት እንዳይጎዳ ብለው ነው የመጀመሪያ የእናቱን መታመም የደበቁት የደበቁትና ያነገሩት ማለት ነው። ስለዚህ በእነሱም አይፈረድም። ድምፄ እንደምታየት እንግዲህ ጉፋን እያሰቃየኝ ነው። በጣም ይቀርተዋል ድምፄ ጎረምሳ ድምፅ በመምሰሉ ማለት ነው። ስለዚህ ወደ ሀሳቤ ስንመለስ ለእሱ አስበው ነበረ። እሱ ግን እንደዛ አልተገነዘበውም። በእሱ ምክንያት ሁሉንም ጥል ልታደርጓቸው መስከረን መጠጣትን በቃ እንትን ማለትን መርጦ ነበረ መሞትን በቃ መኖር አልፈለግም አይነት ስሜት ውስጥ ገብቶ ነበረ። አሁን ግን ወደ ራሱ ስለተመለሰ ደስ ብሎናል። ፅናት ደስ ብሏታል። እንደዚህ ይሆናል አልመሰላትም ነበረ። ተመስገን ብቻ ተመልሷል ወደ ራሱ ማለት ነው። እንደምታየት ሰኒና ክብሮም ደግሞ ፍቅራቸውን እንትን እያለ ይመስለናል፣ ይመስለኛል ፍቅር በፍቅር እየሆነ ይመስለኛል። ሻወሩ ሰጅበት ለብ ባለ ውሃ ምናምን ሲላት ውሃው እንዴት ነው የፍላ ውሃ አይሆን ያይ በቃ እንደ ዶሮ እንደ ዶሮ ሙቀፋ ውስጥ ገባልሃለሁ ምናምን ብለዋለች። ዋይሰና ደስ የሚሉ ጥንድ የሚሆኑ ይመስለኛል። ክብሮም በጣም ጥሩ ልጅ ነው፣ ሰኒም እንደዛው። ስለዚህ ሰኒና ክብሮም የሚጋቡ የሚጣመሩ ይመስልናል። እንትና ና ጺና ምሩ ሙድ እያዙባት ነበረ እና እሷ ደግሞ ልታስቀኝ ስየጣረች ነበረ። ነገር ግን አልተሳካላትም። ቢጋቡ ያው ሁለታቸውም ደስተኛ ይሆናሉ ማለት ነው። ምሩም ሁላቸውም በቃ ደስተኛ ይሆናሉ እና ደስ የሚሉ ጥንዶች ናቸው። እስኪ አሳብ አስተያየታችሁን ስጡበት፣ ውድ ቤተሰቦቻችን አሳብ አስተያየታችሁን ስጡበት። ላይክ ሼር እያደረጋችሁ ቤተሰብ ሆኖ አመሰግናል።